ጤና ስጥልን እንደምንላችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ስፖርት ዘገባዎች አለፍን ሰላማዊ ደጀ ነኝ መኖር ለዚህ አበቃኝ በሚል መርህ የተዘጋጀው 16ኛው የታላቁ ሩጫ በኢትዮጵያ ዛሬ የተካሄደ 10 ኪሎ ሜትር በሸፈነው የመደበኛ አትሌቶች ውድድር ኢትዮጵያውያን አትሌቶችም አሸንፈዋል ሰለሞን ገብረ እግዚአብሔር ዝርዝሩን አዘጋጅቷል ታላቁ ሩጫ ዘንድሮ ሲካሄድ ለ16ኛ ጊዜ ነው። በአፍሪካ በቀዳሚነቱ የሚታወቀው ታላቁ ሩጫ 42 ሺህ ሯጮችን ያሳትፏል። ከእነዚህም መካከል 15 ሺህ በግል፣ 24 ሺህ ከተለያዩ ድርጅቶች የተውጣጡ መሆናቸው ታውቋል። በዘንድሮ ታላቁ ሩጫ 10 ሺህ ሜትር የሸፈነውን ውድድር አሸናፊ ሆኖ ለመገኘት በሁለቱ ጾታዎች 500 አትሌቶችም ተሳታፊ ሆኖበታል። ዳገትና ቁልቁለት ባካተተው በዚህ የዘንድሮ ውድድር ቀዳሚ ሆኖ ለመገኘት ብርቱ የመሸናነፍ ጥረቶችም ተስተውለዋል። በውድድሩ በሴቶች ምድብ ቀዳሚ ሆና ያጠናቀቀችው ፋንሰን ተስፋዬ ናት። አትሌቷ ርቀቱን ለመፈጸም ሰላሳ ሶስት ደቂቃ ዘጠኝ ነጥብ አንድ ሴኮንድ ፈጅቶባታል። በውድድሩ ምሉዬ በቀቦና ታደለች በቀለ ሁለተኛና ሶስተኛ በመሆን ፈጽመዋል። አሸናፊዋ ፋንሰንን አትሌት መሰረት ደፋር አነጋግራታለች። ይህ ውድድር ለኔ በጣም ትልቅ ነው፣ ምክንያቱም ሌንን አንዴ አዋቂ ያደርገኛል። እንደሌለች ስሜን ደግሞ የባሰ ያባብሰዋል። በጣም ትልቅ ይሆናል ማለት ነው። የወንዶች ምድብ ውድድር ፈታይ ነበር። የኢትዮጵያና ኬንያ አትሌቶች መካከል ከፍተኛ የማሸነፍ ትንቅንቅም ታይቷል። አስር ሺህ ሜትሩን በቀዳሚነት የፈጸመው ወጣት አትሌት አቤ ጋሻውን ነው። አትሌቱ ርቀቱን ለመፈጸም 28 ደቂቃ 53 ነጥብ 1 ሴኮንድ ፈጅቶባታል። በአምናው ተመሳሳይ ውድድር ያሸነፈው ታምራት ቶላ ርቀቱን 28 ደቂቃ ነጥብ 44 ሴኮንድ በመግባት አሸንፏል። የአቤ ጋሻውን ሰዓት ከአምናው አሸናፊ ተቀራራቢ መሆኑ ተደናቂ አድርጎታል። አቤ ጋሻውን በደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል ሲሰለጥን የቆየ መሆኑም ታውቋል። አትሌቱ የአማራ ክልሉ ማረሚያ ቤቶች አትሌቲክስ ቡድንን መቀላቀሉም ታውቋል። ለአሸናፊነት ብርቱ ጥረት ያደረገው ኬንያዊው ጁሩም ሉምባስ ሁለተኛ አዱኛ ታከለ ሶስተኛ ሆነ ውድድሩን ፈጽሟል። አሸናፊውን አትሌት ስለሺ ስህን አነጋግሮታል። ውድድሩ ያው ከጠበኩት በላይ ነው። ብዙ አትሌቶች አሉ፣ ብዙ ተወዳዳሪዎች አሉ። ያ እስን እነሱ ተወዳዳሪዎችን በማየት የመጀመሪያ ጊዜ ነው። ይህን ብዙ ተወዳዳሪዎች ሳይ የመጀመሪያ አካባቢ ልነሳ አካባቢ የመደንገጥ ባህሪ ነበር። ከመደንቀጥም የተነሳ አነሳስ ላይ ወድቄ ነው ተነስቼ ይህን ደረጃ ላገኘ የቻልኩት። ይህን ደረጃ በመግኘት ደስ ብሎኛል በጣም የሁለቱም ምድብ አሸናፊ አትሌቶች እያንዳንዳቸው አምሳ ሺህ ብር እንዲሁም ተከታትሎ የገቡት ሯጮችም እንደየደረጃቸው ተሸላሚ ሆነዋል። የታላቁ ሩጫ ዛሬ ሲካሄድ በሩጫው የተሳተፉና ኢቢሲ ያነጋገራቸው አስተያየት ሰጪዎች ሩጫው ጥሩ ስሜት እንደፈጠረባቸው ተናግረዋል። አስተያየታቸውን ተከታትለን እንመለስ። በጣም ደስ ይላል። እኔ ስሮጥ ሶስተኛ አመት ነው። በጣም ደስ የሚል ነው። ራስን ትፈትናለህ። ደስ ይላል። ህዝቡ ፍቅሩ ደስ ይላል። በጣም ደስ የሚል ሩጫ ነው። በየጊዜው በጣም ናፍቆኝ ነው የምሮጠው እና ደስ የሚል ሩጫ ነው። ዘንድሮ ምን የተለየ ነገር አይተህበታል? አሁን ቀይ ማሊያው በሰዓት መግባት ያለበት ነው እና ደስ የሚል ነው በጣም ወደ ኢትዮጵያ ስመጣ የመጀመሪያ ነው እዚህ መገኘቴ። ደግሞ በዚህ ሩጫ ላይ እንድሳተፍ አጋጣሚውን ፈጥሮልኛል። ሩጫው በጣም ደስ የሚል መንፈስ አለው። ህዝቡ ብዛቱ፣ ሁሉም ነገር ደስ ይላል። ግን በጣም ደክሞኛል። ያው እንግዲህ የዘንድሮ ሩጫ መኖር ለዚህ ያበቃኝ ነው። አገር ሰላም ባይሆን ኖሮ ይህን ሩጫ፣ ሰላም ባይኖር አንሮጥም። በጣም ደስ ብሎኛል። ለስድስተኛ ጊዜ ነው የምሮጠው። ታላቁ ትናንት የ2009 የኢትዮጵያ ሴቶች ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ተካሂደዋል። ደደቢት አዳማ ከተማና መከላከያ ተጋጣሚዎቻቸውን በሰፊ ልዩነት ያሸነፉ ክለቦች ሆነዋል። ደረሰ ያለው በክለቦች በሁለት ምድብ የሚካሄደው ኢትዮጵያ ሴቶች ፕሪምየር ሊግ የምድብ አንድ ጨዋታዎች ትናንት ሲጀምር በአምስት ጨዋታዎች ሃያ ሁለት ጎሎች ተመዝግበዋል። በአዲስ አበባ ስታዲየም ደደቢት ኢትዮጵያ ቡናን ሰባት ለዜሮ በሆነ ሰፊ ልዩነት አሸንፏል። በመጀመሪያው ግማሽ ጨዋታ ሰናይት ባሩዳና ብሩክታዊት ግርማ ሁለት ሁለት ጎሎችን ሲያስቆጥሩ መስከረም ካንኮ አንድ ጎል አስቆጥራለች። በሁለተኛው ግማሽ ሎዛ በራና ሰናይት ቦጋላ አንዳንድ ጎሎችን አክለዋል። በጨዋታው ኢትዮጵያ ቡናዎች ጥሩ እንቅስቃሴ ቢያሳዩም ጎል ላይ መድረስ አልቻሉም። በመጀመሪያው ግማሽ የተጫወተችው በረኛም የልምድ ችግር ተስተውሎባታል። ከጨዋታው በኋላም የሁለቱ ክለቦች አሰልጣኞች አስተያየት ሰጥተዋል። ተሳተፊ ቢኖረንም! ማሸንፈ መማር ጥሩ ነገር ነው ከአሁን በኋላ ደግሞ ጠንክታ ሰርተን በዚሁ ቀጣይ ያለው ወጥ የሆነ አቋም እናሳያለን ብዬ አስባለሁ የተወሰነ ነገር ለውጥ ለማድረግ ሞክር ያለው በተወሰነ እሱን ማየት ችያለሁ እውነት ነው ብዙ ጎል ገብቶብናል የእኛው ልጆች ግን የሚችሉትን አድርገዋል ተሯሩጠዋል ደክመዋል እና አማፒ በሌሎች ጨዋታዎች አዳማ ከተማ ነፋስ ስልክ ላፍቶን አስተናግዶ አምስት ለአንድ መከላከያ ቦሌ ክፍለ ከተማን ሶስት ለዜሮ በሆነ ሰፊ ልዩነት አሸንፈዋል። ጥረት ወጣቶች ስፖርት አካዳሚን ድሬዳዋ ኢትዮጵያ ኤሌክትሪክን ሁለት ለአንድ በሆነ ተመሳሳይ ውጤት አሸንፈዋል። የምድብ ሁለት ሴቶች ፕሪምየር ሊግ ጨዋታ ዛሬ ሲቀጥል ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ በአበበቂላ ስታዲየም አስር ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ስምንት ሰዓት ላይ ቅድስተ ማርያም ከልደታ ክፍለ ከተማ ቀድመው የሚጫወቱ ሲሆን፣ ጌዲዮ ዲላ ቀቂ ቀሊቲን በዲላ ከተማ ያስተናግዳል። በኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት ትናንትና መከላከያ ከኢትዮጵያ ቡና አቻ ተለያይቷል። ዛሬ በ11 ከ30 ደደቢት ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ይጠበቃል። ሁለቱም ቡድኖች በፕሪሚየር ሊጉ የመጀመሪያ ጨዋታቸው በተመሳሳይ 3 ለ0 በሆነ ውጤት ማሸነፍ ችሏል። በፕሪሚየር ሊጉ ሁለቱ ክለቦች ባደረጓቸው ሰባት የቅርብ ጊዜ ጨዋታዎች አምስት ጊዜ በማሸነፍ ቅዱስ ጊዮርጊስ የበላይነት አለው። ደደቢት አንድ ጊዜ ብቻ ነው ማሸነፍ ይቻለው። አንድ ጨዋታ ደግሞ በአቻ ውጤት ተጠናቋል። ከደደቢትና ቅዱስ ጊዮርጊስ ጨዋታ ቀደም ተብሎ ዘንድሮ ፕሪሚየር ሊጉን የተቀላቀሉት አዲስ አበባ ከተማና ጅማ አባ ቡና በ9 ሰዓት ይገናኛሉ። ክልል ላይ አዳማ አበበ ቢቄላ ስቴዲየም አዳማ ከተማ ሲዳማ ቡናን ያስተናግዳል። አርባ ምንጭ ደግሞ ወልዲያ ከተማን የሚገጥምበት የሚጠበቅ ነው። ድሬዳዋ ላይ ድሬዳዋ ከተማ ከኢትዮ ኤሌክትሪክ በ10 ሰዓት ጨዋታቸውን ያደርጋሉ። አስራ ሁለተኛው የአፍሪካ የሴቶች እግር ኳስ ዋንጫ ትናንት ሲጀመር አዘጋጇ ካሜሩን ግብጽን ሁለት ለዜሮ አሸነፈች። የካሜሩን ሴቶች ብሔራዊ ቡድን የማሸነፊያ ጎሎችን ያስቆጠሩት ኢቡዲ ኦንግኔና አንበሏ ማኒ ክሪስቲን ናቸው። በሌላ ጨዋታ የደቡብ አፍሪካ ሴቶች ብሔራዊ ቡድን ከዚምባብዌያቸው ዜሮ ለዜሮ ተለያይተዋል። ስምንት ቡድኖች እየተካፈሉበት በሚገኘው የአፍሪካ ሴቶች እግር ኳስ ዋንጫ በምድብ ሁለት የሚገኙት ናይጄሪያ ከማሊና ኬንያ ከጋና ዛሬ ጨዋታቸውን ያደርጋሉ ሲል የዘገበው